ሰላም እንዴት ናችሁ፣ የዩቱብ ተከታታዮች። የዛሬ ደግሞ አዲስ አበባ ላይ ቤት ለመግዛት ወሰንኩኝና የኢትዮጵያ ላይ እየቀወጠው ያለው አንደኛው ኦቪዲር ሊስቴት ነው። ኦቪዲር ሊስቴትን ምርጫ ያድርጌ ቦታው ላይ መልቻለሁ። ቤቶቹ ቨርጅን ቤቶች ናቸው። ስሪት ላይ ያሉትን አብረን እንጎብኝ ነው

እዚህ ጋር እንግዲህ ጋይስ አሁን የቤቱ አሰራር ምን አይነት ከምን አይነት ማቴሪያል እንደሚቀርብ ኢንጂነር ያስረዳናል ማለት ነው። ሰላም ጤና ይስጥልን እንኳን ደህና መጣችሁ የመጣችሁ ኦቪድ ሞርክ ወይም ኦቪድ ኮንስትራክሽን የሚጠቀመው ሞርክ የሚጠቀመው ማሳያ የሚሆን ሞካፕ የሰራንበት ቦታ ላይ ነው እኛም ለማሳየት የሚሞክረው ምንድን ነው ቤቱ ኦቪድ እንዴት ነው ህንፃዎች የሚሰራው እንዴት ነው በአጠረ ጊዜ የሚሰራው በአጠረ ጊዜ ለመስራት ያገዘውስ ቴክኖሎጂ ምንድን ነው የሚለውን እዚህ ጋር አጠር ባለመልኩ እናሳያችኋል እኛ እንደ ኦቪድ የምንጠቀመው አልሙኒየም ፎርምወርክ ይባላል። አልሙኒየም ፎርምወርክ ከኮሪያን የመጣ ሲሆን እኛ የምንጠቀመው አልሙኒየም ፎርምወርክ ፓኔል ከኮሪያ የመጣ ሆኖ እያንዳንዱን ኢለመንት ማለትም የወል የቢም እና የስላብ ኢለመንቶችን በተለያየ አይነት ሳይዝ እና ቅርጽ ያለን ሲሆን ፓኔሎቹ እነዛን የተለያዩ ኢለመንቶች አሴምብል በማድረግ ቤቱን በሞልድ በመስራት ያ ማለት አንድ የተሰጠን የቤት ዲዛይን ወደ ሚፈለገው ዲዛይን ፊት እንዲያደርግ ተደርጎ ኤለመንቶቹ የራሳቸው ድሮይንግ አላቸው። የራሳቸው ስቴፕ አላቸው። የራሳቸው ሴታፕ ኦርደር አላቸው። የራሳቸው የአሰራር ፕሮሲጀር አላቸው። ያን ፕሮሲጀር፣ የራሱን ሴታፕ ኦርደር ተጠብቀን እያንዳንዱ የወል የሴታፕ የክሊ ኤለመንት በኦርደሩ መሰረት፣ በሴታፕ ኦርደሩ መሰረት አሴምብል ይሆናል። ያን አሴምብል አድገን ነው ከዛ በፊት የመጀመሪያ የቤቱ ስትራክቸር ስትራክቸራል ብረት ወይም ሪባር መጀመሪያ የሚሰራው ስትራክቸራል ብረቱ። ስትራክቸራል ብረቱ በስነ ስርዓት ከተሰራ በኋላ የኤሌክትሪካል ሳኒታሪ ፊቲንጎች ከገቡ በኋላ ምንድን ነው የምናደርገው? ልክ አሉሚኒየም ፎርሞክሲድ ኦርደር ላይን ማርኪንግ አድርገን እያንዳንዱ በኦርደሩ መሰረት ያ ማለት የወል ፓኔሎችን ቅድሚያ፣ ከዛ ቢም፣ ከዛ የወል ቢም ካለቁ በኋላ ደግሞ ስላብና የሳፖርት ኤሌመንቶቹን በማስገባት በምታዩት መልኩ እያንዳንዱ ኦፕኒንጎቹ የራሳቸው ኤለመንቶች አላቸው። በር መስኮቶቹ እያንዳንዱ ኦፕኒንጎቹ ውስጥ ላይ እያንዳንዱ አክሰሰሪዎች አሉ። ፕሬዥሩ ኮንክሪት ፕሬዥሩ ለመቋቋም የሚያገለግል እነዚህ ፍላታይ ሰባት ፍላታይ በኦርደር ፕሬዥሩ ያም ብረስት እንዲያደርግ ራፕቸር እንዲያደርግ የምንጠቀማቸው አክሰሰሪዎች አሉ። ከትንንሽ አክሰሰሪዎች እስከ ትልልቅ ሳፖርት መካኒዝሞች ድረስ እያንዳንዱ እንጠቀማለን እና እያንዳንዱ ኤለመንት በምታ እያንዳንዱ ከቤቱ ስትራክቸር ተሰርቶ ካለቀ በኋላ የስላብ ብረት ከላዩ ላይ ይነጠፍና በዋንጎ ካስት በዋንጎ ካስት ካስት ይደረጋል። ያ ማለት እያንዳንዱ የቤቱ ስትራክቸር ፓርቲሽኑንም ጨምሮ ሽሮል ሲስተም ነው ሽሮል ሲስተም ነው፣ ኮንክሪት ነው። ያ ማለት ከጥንካሬ አንጻር ከኳሊቲ አንጻር በጣም ተመራጭ ነው። ሌላው የኦቪድን ለየትም የሚያደርገው በመሰረት መልኩ ቴክኖሎጂ በአምስት ቀን በአምስት ቀን ያ ማለት አንድ ፍሎር የወርኪንግ ስኬጁሉ አምስት ቀን ከፈርስት ዴይ እስከ ፋይቭ ዴይ ተከፋፍሎ ስራዎቹ በየቀኑ በስኬጁሉ መሰረት አቺ የሚሆነው በአምስተኛው ቀን ኮንክሪት ካስ ተደርጎ ኮንክሪት ካስ ተደርጎ ያ ማለት በስድስተኛው ቀን እንደገና ወደ ሌላ ፍሎር ስራ እንሄዳለን። ያ ማለት በየአምስት ቀኑ አንድ አንድ ፍሎር የመስራት አቅም ችሎታ ሰጥቶናል። ይሄ ቴክኖሎጂ አለሙኒየም ፎርም ቴክኖሎጂ ማለት ነው። ሶ ምንድነው የሚሆነው እያንዳንዱ ሰዎች ካለው ኩባላ ካስት ተደርጎ ከወጣ በኋላ የሚኖረው ኳሊቲ ከምትጠብቁት ያ ማለት በጣም ስሙዝ ሳርፌስ ፊኒሹ በጣም ስሙዝ ነው። ቺዝሊንግ ፕላስተሪንግ የለም፣ ቀጥታ ቻክ ተደርጎ ቻክ ተደርጎ ወደ ቀለም ነው የሚገባው። ስለዚህ ከኳሊቲም ከስትሬንግ ዝም አንጻር እንደነገርኳችሁ ሙሉ ለሙሉ ሽሮል ሲስተም ነው። ያ ማለት እያንዳንዱ ሽሮል ሎድ ተሸካሚ ነው፣ ሎድ ተከፋፍሎ የሚሸከመው ስለዚህ ከለመድ ነው አሰራር በጣም በተለየ መልኩ እያንዳንዱ ለመድ በአንድ የሰርቶ በአምስት ቀን ውስጥ አንድ ፍሎርን እያጠናቀቁ አንድ ብሎኮች አንድ ብሎክ በሶስት ወር ምናምን ም ከዛ ባጠረ ጊዜ ማጠናቀቅ ሂደት ላይ ነው ያለ ነው። እስካሁንም ብዙ ፕሮጀክቶችን ይህን ቴክኖሎጂ በመጠቀም ሰርተናል። ከመጀመረ ከገርጂ ጀምረን ልደታ፣ ባህርዳር፣ ኮዬ፣ ሪቼ ካሳንቺስ፣ አዋሬ፣ ጥይት ቤት አሁንም እንደዚሁ በኦቪድ ገላንጉራ ሳይት ሪሰትልመንት ብሎኮች አምስት ብሎኮች አሉ። እየተሰሩ ያሉ የተጠናቀቁም በጣም ብዙ ብሎክቶች፣ ቅድም የጠራውላቸው ፕሮጀክቶች የተጠናቀቁ ፕሮጀክት ናቸው። ተጠናቀው ነዋሪ የገባባቸው ፕሮጀክቶች ናቸው፣ ቅድም የጠራውላቸው። አሁንም እየተሰራ ያለ ትልቁ የኦቪድ ስልሳ ሺህ ቤቶች ገነባለን ብለን በእቅድ እየተንቀሳቀስንበት ያለነው ሳይት ነው ያለነው። ያንም እንደሚሆን ተስፋ እናደረጋለን። የምንጠቀመው ግን ይህን አለሙኒ ኢንፎርሜቲቭ ቴክኖሎጂ ይባላል። አሰራሩም ይህንን ይመስላል። ይሄ እንግዲህ ቱ ቤድሩሙ ነው ጋይስ። እኔ የመረጥኩት ሲያልቅ ፊኒሽንጉ ይሄን ይመስላል። ከነ እቃው ነው መምረጥ ትችላላችሁ። እኔ ከነ እቃው ነው የፈለኩት። ይሄ ኪችኑ ደሞ ይሄኛው ቱ ቤድሩሙን እንድመርጥ ያደረገኝ ኪችኑ ክሎዝ ኪችን ነው። ይሁት እንደዚህ፣ ስታንዳርዱን የጠበቀ ነው ማለት ነው። ታታ የልጆች የመይታ ቤት የልጅና ያሚን ይየና ሌላ ወልደው ልጅ በጣም ሰፊ ነው ቤቱ። እዩት፣ ከዚህ ጥጋሁኝ፣ አያችሁ፣ በጣም ሰፊ ነው ማለት ነው። እዩት፣ መኝታ ቤቱ ማነው፣ የልጆቹ ይሄ። ዋናው መኝታ ቤት ነው። ዋናው መኝታ ቤት ነው። እዩት፣ ይሄ ሻወር ሩም ነው ማለት ነው። በጣም ትልቅ ነው። አሁን ደግሞ ወደ ዋን ቤድሩሙን እንሄዳለን ማለት ነው። ዋን ቤድሩሙን ደግሞ ላሳያችሁ ሲያልቅ ፊኒሽንግ ነው እንግዲህ ዋን ቤድሩሙ ይሄን ይመስላል። ዩት ኪችኑ ኦፕን ኪችን ነው። እዚህ ጋር የራሳቸው እንዲኮር ማድረግ ትችላላችሁ። ሳልሆኑ ይሄን ይመስላል። ዩት ይሄ ነው ማለት ነው። እቺ ወሽሩሟ ናት። ወሽሩሙ ትልቅ ነው፣ ሰፊ ነው። ይሄ መይታ ቤቱ፣ መይታ ቤቱ ከበርቶቹ ኳሊቲያቸውን የጠበቁ ከበርቶች ናቸው። ይዋቸው ከበርቱ ተገጥሞ ነው የሚሰጣቸው፣ ፊኒሽንጉ ጋር አልጋ እንደዛ። ይሄን ይመስላል ማለት ነው። ይሄን ይመስላል። ወደ ስሪ ቤድሩም እንግዲህ የሚሆነው ዲዛይኑ እንደዚህ አይነት ዲዛይን ነው። ይሄን አያችሁት? እንደዚህ አይነት ዲዛይን ነው የሚሆነው ይሄ ፕሮጀክት ማለት ነው። ውስጡ ሆስፒታል አለ ሆስፒታል፣ እንዲሁም ሱፐር ማርኬት፣ ትምህርት ቤት አለው ማለት ነው ይሄ ፕሮጀክት፣ እና ለልጆቻችሁ የት ሜድ አይጠበቅባችሁም ማለት ነው። ይህን ይመስላል ፕሮጀክቱ ኦቪድ ሪል ስቴት ሳምሪ ዚኔ ሶስት ቤድሩሙ አሁን ሶስት ቤድሩሙ ላሳያችሁ። ይሄ መግቢያው ነው። ቦርሳይን ላታለሁ፣ መሬ ጉጂ አድርጌ። ይሄ ሶስት ቤድሩሙ ነው። ሳሎኑ ሰፊ ነው፣ በጣም ሰፊ ነው። ይሄ ኮሪደር አለው እንግዲህ። ሶስት ቤድሩሙ ኪችኑ ነው፣ እንየው ኪችኑ። ይሄን ይመስላል ኪችኑ። ከቱ ቤድሩሙ ጋር አንድ አይነት ነው ማለት ነው። ክሎዝ አለው በራለው ልጋችሁ ፈልጊ። ይሄ የእንግዳ ክላስ ነው። የእንግዳ ክላሱ ከበርታለ ሁሉ ነገር ኳሊቲ ያለ ዩት ሰፊ ነው በጣም ዩት። ይሄኛው ደግሞ የልጅ ክላስ ማድረግ ትችላላችሁ ማለት ነው፣ ከፈለጋችሁ ሁለት አልጋ። ይሄ መታጠቢያው ነው ይሄው እንደምታዩት የእንግዳ ክላስ እና የልጆቹ እንትን እዚህ ነው የሚጠቀሙት ማለት ነው። ይሄ ደግሞ ማስተር ቤድ ሩሙ ነው። ማስተር ቤድ ሩሙ ራሱን የቻለ ስንት ቤት መታጠቢያ ቤት አለው። እንደምታዩት ነው። ይሄ ነው ክላሱ በጣም ትልቅ በቂ የሆነ ለመኖሪያ። እንግዲህ አዲስ አበባ ላይ መኖር ግድ ነው። አዲስ አበባን አይቼ መቼስ ገጠር አልገባም ነው። ይህን ይመስላል ጋይስ እንግዲህ ኦቪድ ሪል እስቴትም ምርጫችሁ እንደምታደርጉ ተስፋ አደርጋለሁ። እንዲሁም እኔን ኮንታክት ማድረግ ትችላላችሁ። በጣም ስታንዳርዱን የጠበቀ ሰላም ሰላም የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? አለን እንግዲህ፣ ደረሰና ቀኑ ዛሬ ወደ ዱባይ ልመለስ ነው። አብረን ጉዞ እናድርግ። ልጄን ቀረጽ አለብኝ፣ ስራ አለብኝ። አዲስ አበባ ሊሄድ ነው አልኩት። ለምን ከትናንትና ጀምሮ ሊሄድ ነው ሊሄድ ነው ስል ዝም ብሎ እያረቀሰ አስቸገረኝ። ይከፋዋልና እያረቀሰ ሲያስቸግረኝ አውቄ ለአራት ቀን አዲስ አበባ ስራ አለኝ ብዬ ነው የሚሄደው። እና ግን ከዛ በፊት አብሬው ቀኔ የማሳለፍ እፈልጋለሁ እላችኋለሁ። ሰሞኑን ደግሞ አዲስ አበባ ነበርኩ ለሆነ ስራ ትናንትና ነው የመጣሁት። እና ትናንትና በቃ እና አሳዘነኝ፣ ክርስቶስን አሳዘነኛ። ትንሽ ጊዜ ናት የቀረችውን ትምህርት ካለቀው ሬዲ እኔ ጋ ነው። ግን እንዴት ልጅ መለየት በጣም ከባድ ነው። እኔ ያው ትልቅም ስለሆንኩ ስለለመድኩትም ጭክን ብዬ ሆዴ ውስጥ ይዘዋለሁ ዞር ስል ነው እንጂ የማረቅ ሰው እሱ ግን ማታ ራሱ ሄዳለሁ ሄዳለሁ ብዬ ስናወራ ተክኒው እንደዚህ ሆኖ እንዲሆኑ ስንል እዚህ ጋር ንቅ ንቅ ንቅ ያደርገዋል ማለት ነው። ምግብ ሲበላና እያለ እንቧ ወረድና እኔ አንቆክ ነው እንዴ ምናምን ስንለው ለካ እሱ እንቧ አንቆስ ነውና፣ ያሳዝናል። ብቻ ብቻ እግዚአብሔር ለሁሉም ለሁሉም እናቶች ልጅ ስ ክርስቶስ የልጅ ስሜት በጣም ከባድ ነው ያየው ግን በዚህ አጋጣሚ መላችሁ ወልዳችሁ አትሰደዱ ከቻላችሁ አብራችሁ መኖር የመሰለ ነገር የለም እላለሁ። ምንድን ነው ማርያም ይሄ ጉዱ ፖፖ ተሸክማ ያወት የፍት ልጅ ኔኔኔኔ እንዳገላብጭብኝ ሽንቶን ሽንታ ፖፖ ላይ ብሌን ይወጥ እቺ ቆንጆዬ አታወራም ስትፈልግ እንጂ። ሰላም ቢያቸው ሰላም ነው ቢያቸው። አታወራም ካልፈለገች ባሪች እቺ እቺ ሶስት ልጅ ነው ያላት እህቴ። ሁለቱ መንታ ናቸው። እቺኛዋ ናት የመጨረሻ። ኦ ጀግናው መጣ! ጀግና መጣ! ጀግኑ ምጡ! ጀግኑ ምጡ! አለባበስን እስቲ ያሳያቸው እንዴት ነው ራፓ

እየተጫወቱ ነው። በጣም ከፋው። ከዛ እንደው ምን አልኩት፣ አዲስ አበባ ነው የሚሄደው። እመለሳለሁ አልኩት። እንደዛም ሆኖ ግን በቃ ውስጡ ነገረው። ስማን ቦልት ሲያረቅስ ነበር ከቅድም ጀምሩ። እላችኋለሁ አባቴ ተጫወቱ ኳስ ክስ እየተጫወቱ ነው። ሻንጣዬን ጄ ፓክ አድርጌ አዘጋጅን ነው ይገርማቸዋል። እኔ በረራዬ አርብ እንደሆነ ነው የማውቀው፣ ለካ አርብ እዛ የምደርስበት ቀን ነው። እና ባለቀ ሰዓት ነው ያወቅሁት። ትናንትና ማታ እኔ ራሱ ደብሮኛል እውነት ለመናከ መጥቼ መጥቼ እየሄድኩ ልጁን ሆዱን እያባባው እላቸዋለሁ ክርስቶስን እና ደግሞ እየዘነበ ነው፣ ትንሹ ጠብ ጠብ ይለ። ጸጉሬን ተተኩሽው ነበረ ጠዋት ይሁማን አይደለ፣ ዝም ብዬ ትንሽ ለስለስ አርገው ነበር። ሰላም ሰላም፣ ጋይ ስዬ ይኸው እንግዲህ ይኸው ልብስ የለባበስ ከሆነ ወደ መናሪያ ዴር ነው፣ መናሪያ አጠገብ ነው ሱቃችን። ይኸው ዩት አዳዲስ ሲስተርናት የያዙልኝም ማይ ቢግ ፕሮብሌም እላቸዋለሁ። እንደዚህ ሆኘን የሚሄደው ስንመጣ ነው፣ ስንሄድ እንደዚ ነው እላቸዋለሁ። ከሰል መስለን እልሙህም ጨራ ረስኩኝ ቀይኒ ሆፕ ፓክ አደረግኩኝ። አንድ ሻንጣ ብቻ ነው ይዤ የሚሄደውና ፎሎሚ ግን ጤና ደም ከእነ መትከያው ነው ይዤ የሚሄደው ከእነ እቃው ማለት ነው። ያሳልፉኝ አያሳልፉኝ አላቅም እላቸዋለሁ። ጓይስዬ ለባብሻለሁ። አሁን ሊስኮ ሊሄድ ነው ምልላችሁ ነበር። ልጄን ቻው አልለውም እዛው ስታዲየሙ ቀርጬላቸው የለ ቅድም እዛው እንትን እንዳልኩት ነው እዛው እየተጫወተ እንደተውኩት ነው። ለምን እንዳያረቅስ ማለት ነው ሆድ ባሰው ስለሆነ ምን እያማችሁ ነው? በስታይል ቡና ጥጭ ያሉት ነው። እና ታዲያ ዕቃ ማዘዝ የምፈልጉ የትኛውም ሀገር ሆናችሁ ዩማን ሄር ኢትዮጵያ ውስጥ የትኛውም ቦታ ኦርደር እናደርጋለን። ማይ ፕሮብሌም። ደግሞ ስልክ ቁጥር ሽን ጋር ያቸው 0913 12 ሰዓት እና ይሄን ይመስላል። እኮ የትኛው ሞላ በጣም የሚያማምሩ ጃኬቶች ምናምን ትናንትና ገብተውልናል። ከዱባይ ነው የምናመጣው ታውቃላችሁ እቃዎቻችንን፣ ከቱርክም የሚገቡ አሉ። ጽድት ጽድት ያለቃ አለን በከፊሉ አሰላል አሳያችሁና ሀቢቢ ቀይ ምናምን ጤና አደም ከና አፈር እያያዝኩት ነው። አይታችሁ የለ ኤርፖርት ላይ የእኛ ሀገር አፈር አይወጣም አሉ። እውነታቸውን ነው። እኔም ቁጭ አልኳት የሀገር ወይም ንብረት ለሰው ሀገር ይዤ አልሄድም ብዬ ቀሚሴ ላሳያችሁ። ሀሜትች ት ቀሚሴ ገሮ በካርጎ የላኳት ነው። አራት አመት በሙሉ በርሜል ስታሞቄ የነበረች አውጥቼ እስከ አዲስ አበባ ደርሰን እስካሁን አዲስ አበባ የተነሳሁኝ ጉዳይ ነው። ወደ እነሱ ጋር ነው ነው ማታ በጣም

በባማን አዲስ አበባ ማሽር ነው። በጫማ ይሄው አዲስ አበባችን ትመስላለች። ይሄ ሰፈር ቤት ነው ወንድሜ። እህ ወሮ ማሪያ፣ አንተ የማታውቀው አገር ካደለችም እንዴ እንደኛ አዳሜ። ጋይስ አዲስ አበባ ለመኖር ያላችሁን ጨረሳችሁ፣ ቤት ለመግዛት ወስኑ አዲስ አበባ እና ዱባይ ቶቶት ይሄ የባህል ምግብ ቤት፣ እዛማ ሄጃለሁ፣ ከአንድም ሁለት። ያውቀዋሉ። ወደ 24 ነው፣ ወደ 24። አዲስ አበባ ታምራለች፣ የምር ደስ ይላል። እዚህ መቀመጥ በጣም ነው ደስ የሚለው ጋይስ ሳታስቡን ነው ቀኑን ሄደው ቁጭ በሉ ቁጭ በሉ ይላቸዋል። የሆነ እንትን ይስባቸዋል። ግን ያው ደግሞ ስታስቡት ስራ ከሌላቸው በተለይ ትንሽ ይከብዳል። ግን እየሰራችሁ ከሆነ ቀላል ነው። ሁሉም እየኖሩ ነው። አባቴ ብጽድት ብለው እየኖሩ ነው። እኛ ለ ኖሩ ነው ስደት ለእድሜያችን ያለቀው ም ግን ደስ የምትለው አዲስ አበባ እየተፈጥሮ ምናልባት የተፈጥሮ እንጨት ምናምና የሚባለው ዛፎች ከዱባይ ለየት የሚያደርጉት ይሄ ነው ላቸው። ይሄ ኮንዶሚኒየም መሰለኝ ይሄ ቤቶች ኮንዶሚኒየም፣ ወደ ቦሌ ጋር አልደረስንም መሰለኝ። በጣም የሚያምሩ ሰፈር ልቀርጽላችሁ። እንቆያለን እንዴ! ለቦሌ ወደ ላቋርጠው፣ ላቋርጠው ለቦሌ። እንቆያለን ትንሽ በነገራችን ላይ እዛ ጋር የሚሰራው አዲስ ስቴዲየም ነው። ትልቁ እንደ አፍሪካ አዲስ አበባ ስቴዲየም፣ ይሄ በጣም በሀይለኛ እየተሰራ ነው። እያያችሁት ከሆነ ጋይስ፣ እንደ አፍሪካ አንደኛ ይሆናል ተብሎ ይጠበቃል። ነው እንጂ አይደል? አዎ፣ እንደ አፍሪካ አንደኛ ነው። ነው እንጂ ታላቁ ነው። በጣም ነው። በጣም ትልቅ ነው። በጣም ትልቅ ነው። ኦቨር ትልቅ ነው እላችኋለሁ። አዎ መስኮቱን ከፈተልኝ። ቴንኪ የኔ ጌታ ቴንኪ። ህይወት ሀገራችሁን ሀገራችሁን ሀገራችንን እኔ እኔ አዲስ አበባ ስመጣ ራሴን እንደ እንግዳ ነው የምቆጥረው ጋይስ። የለ እንዴት ልበላችሁ አዲስ አበባ ለእኔ እንደ እንግዳ ነው እንጂ እንደ ሀገሬ አልቆጥራትም። ለምንድነው አላውቅም።

እየተኖረ ነው። ይሄው እየኖሩ ነው። አባቴ ሙት እነሱ የሚለብሱትን እኛ እንለብስም። ጸጥት ብለው እየኖሩ ነው። ቆይ ወደ ቦሌ ደርሰናል። አንዴ ቦሌው ዲ ቦሌ ደረስን። ስለዛ ቆይ አላቁም። በዚህ ልቀጥልላችሁ ጋይስ። እና እንደዛ ነው ላችሁላችሁ። ጥበቦቹ ሲያማምር። እዚህ ሰፈር ግን አስታውሳለሁ። አንድ ጊዜ ወይ ለምን ከለለኝ